ከአማራ ፋኖ ሕዝባዊ ድርጅት የተሰጠ መግለጫ የምንከፍለው ከፍሎ ውድ የሕይወት መስዋዕትነት ትግላችንን ይበልጥ የሚያጠናክረው ነው። ሰኔ 6 2017 ዓ.ም. በሰሜን ወሎ ዞን፣ በዋድላ ወረዳ፣ ልዩ ስሙ ቆማ በተባለ ቦታ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ፣ በሰኔ 5 ቀን 2017 ዓ.ም. እስከ አፍንጫው ከታጠቀው የአገዛዙ ጥምር እግረኛ ጦር ጋር ባደረገው ከባድ ውጊያ በጠላት ላይ ከፍተኛ ኪሳራ አድርሷል። በአውደ ውጊያው በርካታ አምቡላንሶች የጠላት ቁስለኛ እና አስከሬን ወደ ጋሸና ከተማ እና በአካባቢው ወደሚገኙ የጤና ተቋማት ያሸሹ ቢሆንም፣ አስከሬናቸው ያልተነሳው የመከላከያ እና የአድማ በታኝ አባላትን ህዝቡ በሚታወቀው በጨዋነቱ ቀብሯቸዋል። ከሟቾች መታወቂያ መረዳት እንደተቻለው፣ ከተደመሰሱት መካከል የሻለቃ ማዕረግ ያላቸው እና የአገዛዙ መሰረታዊ መኮንኖች እንዳሉበት ተረጋግጧል። በዚህ አወደ ውጊያ፣ ከወገን በኩል እንደወትሮው ሁሉ ለአማራ ህዝብ የህልውና ትግል ከመስዋዕትነት ጽዋ የተከፈለ ሲሆን አንደኛ፣ አርበኛ ደምስ ይመር፣ ሁለተኛ፣ አርበኛ ኮራ ደርቤ እና ሶስተኛ፣ አርበኛ ጌታቸው አሻግሬ ለህዝባቸው፣ ለዓላማቸውና ለድርጅታቸው በክብርና በጀግንነት ተሰውተዋል። የእነዚህ የውድ አርበኞች መስዋዕትነትና የተነሳለትን የህልውና ትግል ይበልጥ አጠናክረው እንድንቀጥል የትግል ስንቅና አደራ ሆኖናል። የአማራ ሕዝብ የህልውና ትግል በፋኖ አደረጃጀት በባዶ እጁ አስጀምሮ አሁን ላለበት ከፍታ ላይ ያደረሰው በርካታ ጠመዝማዛ መንገዶችን እያለፈ ነው። በዚህ ጉዞ ከውጭ ብቻ ሳይሆን ከውስጥም በእሳት እየተፈተነ፣ አያሌ የሕይወት መስዋዕትነት እየከፈለ ነው። ይህ ሁሉ የመጨረሻውን የነጻነት ፍሬ ይበልጥ የሚያጣፍጠው እንጂ፣ አገዛዙ እንደሚመኘው ትግሉን ወደ ኋላ የሚጎትተው አይደለም። ፋኖ በዝ ፋኖ ህዝብ ነውና ማንም ሊያሸንፈው ስለማይችል፣ ትግላችን ከመቼውም ጊዜ በላይ ተጠናክሮ ይቀጥላል፤ ለድልም ይበቃል። ሁሌም መሃሪ የሆነው ፈጣሪ የሰማዕታቱን የአርበኛ ደምስ ይመር፣ የአርበኛ ኮራ ደርቤ እና የአርበኛ ጌታቸው አሻግሬ ነፍስ በአጸደ ገነት እንዲያኖርልን እያል ወዳጅ ዘመዶቻችንን እያጽናና እንመኛለን። ክብር ለሰማዕታትነት! ድል ለአማራ ፋኖ ሕዝባዊ ድርጅት! ድል ለአማራ ህዝብ! ድል ለኢትዮጵያ ህዝብ! ሰኔ ስድስት ሁለት ሺ አስራ ሰባት ዓመተ ምሕረት